አንዲት ሴት ልጅ ያውም አዲስ የወለደች ህፃን ልጅ ምናምን ወላ ልጇን ከወለደች በኋላ ያደረጋትን ነገር ተመልከት። ያው ስላስቀረ ማለት ነው። ኤንድ ሺ ወዝ ፑት ኢን ኤዲች አፕቱ ሄር ቸስት ኤንድ ሺ ኮማንድድ ያው ነብዩ ማለት ነው። ፒፕል ኤንድ ዘይ ስቶንድ ሂር ስቶንድ ሂር ማሚ። ምን አዘዘ ያው ፕሮፌቱ? ይላል ያስቀምጠዋል። አንዲት ሴት ልጅ በህይወቷ ያውም እስከ ጡቷ ድረስ ያውም እስከ ወገቧ ድረስ በህይወቷ እንድትቀበር አደረጋት ዘንድ በድንጋይ ወግረው እንዲገለዋ ተአዘዘ። ማስረጃ ነው ለተናገርከው ነገር ተገርዬ እኮ ማስረጃ አለ። አሁን ለምሳሌ ነው ነው አይ ይነገ ገልበጠህን የተናገርከው ማሚ ሲመጣ ያደረገው ነገር ገልበጠህን የተናገርከው ምስሊም አንድ ስድስት መቶ ዘጠና ስድስት ቆይ ችግር የለውም እሱ ነውእዳጡል በቃ ቆስቲ እና አንተ ገልብጠ ከመሀል ቆርጠን እንትን ያልከው። እሺ አሁን የተመለከትከው ያለው እንግዲህ ሴት ልጅ እስከዳረቷ ድረስ መሬት ውስጥ ጉርጓድ ውስጥ ተቀብራ በድንጋይ ተወግራ እንደትገደል የተደረገ ሲን ነው። ይህ እንግዲህ መሐመድ አስቀርቷል ያልከን በመሐመድ ጊዜ የተደረገ ነገር ነው። አቤት ሪጀክት ማድረገው ለምን እንደሆነ ታውቃለህ? ሙሉ ሀሳቡን አላነበብኩም። አንተ አሁን ከመሀል ክፈተው እ ከየት

ምንም ለሶስተኛ ጊዜ እንትን ባለ ጊዜም እንዲህ ብለው ነገሩት። ምን ብለው ነገሩት? በእሱ ላይም ሆነ በጭንቅላቱ ምንም የሆነ ነገር እንደሌለ ነገሩት። ወን ኢት ዋዝ ፈርስት ታይም ለአራተኛ ጊዜም በሆነ ጊዜ ኤ ዲች ዋዝ ዳግድ ፎር ሂም እን ሆሊ ፕሮፌት ፕሮናንስ ጀጅ። ምን ተደረገ? ጉድጓድ ተቆፈረ። ለባ ለነቢዩ መሐመድ ከዛ ሜንት አባውት ሂም ን ዋዝ ስቶንድ ለሴትየዋ ለሴ እኮ ፍርዱን የሚያቀርበው መሀመድ ነው። መሀመድ ለፈረደው ፍርድ ለጉድጓድ ተቆፈረ። ከዛ የው ጃጅመንት ይላል አባውት ሂም ን ዋዝ ስቶንድ ዋዝ ስቶንድ ዋዝ ለማለት ነው። አ የገባችው ምናልባት ከዛ ሂ ናሬተር ሰይድ ር

ሰይድ አላስ አፖስትል አስ ን ኢትስ ፉድ ምግብ መብላት ጀምረዋል። አበጣጨረሳብ ምግብ መብላት እንደጀመረ ትነግረዋለች። ይህ ሆሊ ስፕሪት ሆሊ ፕሮፌት ኢንትርስትድ ቻይልድ ቱ ፕሮናውንስድ ፐኒሽመንት ከዛ፣ ያን ልጅም ለአንድ ሙስሊም የሰጠና አዛጋ ቅጣቱን አዘዘ። ምንድን ነበር ቅጣቱ? ኤን ሺ ወዝ ፑቲን ዲች አፖንቱ ሄር ቸስት እስከ ደረቷም ድረስ ጉርጓድ ውስጥ ተቆፍራ ተከተተች። ን ሂ ኮማንደድ ፒፕል ን ስቶን ር ሰዎቹን ማዘዘና በድንጋይ ተጨፍጭፋ እንድትገደል አደረጋት። ይወረርአይበቃም ለመሰለ ማነው ያስደረገው? ቆይ ማነው ያስደረገው? ጉርጓድ ውስጥ ተከታ ከነ ይሆቱ ተከታ ያስደረገው ማን ነው? ወይ ማን ነው ያስደረገው? እሺ ልመልሰልህ እኮ ነው። አንዴ ቆይ፣ ማነው ያስደረገው? ተረጋጋ። እሺ ልመልሰልህ። አንዴ ማነው ያስደረገው? ፕሊስ። አሪፍ አነበብክልኝ። አየህ፣ አሁን ለመሰለህ እሱ ሕፃን ልጅ ነው ብሎ ነው ያቀርበው። አየህ፣ እዚህ ጋር ደግሞ ዝሙት ማነው ያለው? ሕፃን ልጅ ይሄው ሲያስገድዱ ነበር አልክ። አየ ለምቷሻል ህፃን ልጅ አላልኩም፣ ማግኘት ሴት ልጅ ነው ያልኩት። ቀጣፊ ሴት ልጅ ነው ያልኩት። ክፈት። ምትሞግጥበት ነገር ስታጣ የተናገረበት ቆይ፣ አዎ ልጅ ሕፃን ልጅ የወለደች ገና ሕፃን ልጅ የወለደች ነበር ያልኩት። ተምታተተበት። ማስረጃ ማትከፍ ከሆነ ቆይ፣ ማምለጫ አይደለም እሱ። እኮ እኔ አሁን ቅድም ይኸውልህ፣ ሕፃን ልጅ እንደሚያስገድል ብሎ ነው ያቀረበው። አየህ፣ ወልዳ እንኳን አጥብታ ነው የተቀጠረችው። ገባህ? አንዴ ማስረጃው ሊከፈት ነው ማስረጃው ሊከፈት ነው ብሏል አላለ የሚለውን ነገር እዚህ ጋር ነው። አሁን ለምሳሌ የኢየሩሳሌም ማለት እኮ ኮንቲኑ ጥሩ፣ እሺ። አሁን እሺ ቪኪ ተሳስቷል በሚለው አልፈዋል። ትልቅ ነገር ስለሌለው ማንነው በህይወት ያለችን ሴት ጉድጓድ ውስጥ አስቀብሮ በድንጋይ ያስጨፍጨፉ ያስገደለው? ህግ እኮ ነው። በፊት ይቀጡ ነበር አልኩ እኮ። እሷ አሁን ለምሳሌ ማነው ያስደረገው? እየመለስኩልህ ነው ተረጋጋ። ብሮ ያውለይ ይቀጡ ነበር። ራሷን እኮ የመጣችው ወደ ነብዩ መሐመድ ዝሙ ሰርቻለሁ ያ ረሱላህ እና ይሄ ህግ እኔ ላይ ይፈጸም ብላ ወደ እሳቸው ሄደች አይደል? የቱ ጋር ነው ይሄ ህግ? ልጅሽን ወልደሽ አሏት። ለምን ተዋሽ ተመልሰሽ ነይ ተብላ ተቀጠረች። እቆይ አይደለም እሷ ፒውሪፋይ ሚ ብላ ነው እንጂ መጣችው። ይሄ ግን ኢሌ ፈጽምኝ ብላ ነው መጣችው። እና ፒውሪፋይ የምትደረገው በምንድን ነው? ይሄን ስትቀበል ነው። ይሄን ስትቀበል ምህረትን የሚያሰጣት በጸሎት በምን በምን የሚያሰጣት መስሏት ነው። ፒውሪፋይ ሚ ብላ ይመጣችው፣ አንፃኝ ብላ መጣችው እንጂ ነፍሴን ከሰጋዬ አንፃልኝ። ብላለች እንዴ ውሰድልኝ ብላለች እንዴ ግደልኝ ብላለች እና ምንድን ነው ነገርኩህ እኮ። አሁን አሁን ሌሎቹ ይደብቃሉ አይደል? የሚደብቁት በአኬራ በጣም ይቀጣሉ። አሁን አንተ ቆይ፣ አንድ ጥያቄ ብቻ አንተ ሌላውን ነገር ሌላውን ትሆና ልደማመጣ ውስጥ ከነ ህይወቱ ሴቷን ያስቀበረው ማን ነው? የነገርኩ እኮ ነው። ማነው? እሷ ማን ጋር ነው ሄደችው? እባክ ወንድማችን እዚህ ከነ ህይወቷ ያስከተተው ማን ነው? ራሷ መታ ማለት ነው ፍርድ እንዲፈረድባት እሳቸው ጋር መጣች አረል እሺእሁንእሳቸው ምን ለው ነቢ መሐመድ ለመናገር ፈራ። ይኸውልህ እሳቸው እየነገርኩህ። አንተ እኮ ማይጠየቅ እኮ ነው እየጠየከኝ። ግልጽ እኮ ነው ኢትዮቪስ እኮ መሐመድ ነው ብለህ በላ መሐመድ ነው አይደለም። እዚህ ጉድጓድ ውስጥ ያስከትታት ከነ ህይወቷ እየነገርኩ እኮ ነው። ብሮ አለቀ። ስለዚህ ምን የሚለው ማስረጃ ፈረሰ መሰላችሁ? መሐመድ መቶ እንዲህ ምናምን ከነ ህይወቷ የምትቀበርን ሴት አስተ ከነ ህይወቷ አስከትቶ ያስጨፈጨፈ ነው ከቤት ተፈልጋ በሚሊሻ ተይዛር ሊመጣች ራሷ ናት የመጣችው ፒውሪፋይ አድርጎኝ ብላ ታዲያ በድንጋይ በማስጨፍጨፍ ነው አየህ ዛልቲሜት ጎል ኦፍ ፐኒሽመንት ምን እንደሆነ እዛ ጋር ታገኛለህ እሱ ግን ቪኪ ቅድም ግን ያለው ምንድነው? ህፃን ልጅ ማስረጃ ክፈት። ይሄ ልጅ ችግር የለውም። እሺ፣ እኔ የምልህ ማስረጃ ችግር የለውም። ታይገር፣ አሁን የሚያግባባን ማስረጃ አይደለም። ችግር የለውም። ህዝቡ ፍርዱን ለህዝቡ ትተነዋል። አሁን እኔ ጠይቅ ያለው ትውልድን የሚያንጽ ማንነት አለው ወይ የሚለውን ነገር አንድ ስነ ምግባር በሳሂህ ሀዲሳት ላይ የተቀመጡ ይህ ነገር እንዴት ነው ትውልድን ያነጻል ወይ የሚል ነገር እያነሱ እህት ወንድሞች ይጠይቀዋል። አንተ አይ ከዚህ አንጻር ነው ከ18 ዓመት በታች መባል የለበትም ይሄ ነገር እንዴት ነው የሚለውን ነገር ተራ በተራ እያወጡ ይጠይቀዋል። መልካም ፈቃድ ከሆነ ትመልሳለህ። ምክንያቱም አንተ ማስረጃ ጠቅሰህ ይሄን ነገር ከመሀመድ ተማሩ ብለህ ልትናገር ስላልቻልክ ማለት ነው። ስለዚህ ማማ እድል ስጥሽ። ይሰማል። አሁን ደ ትንሽ ደቂቃ ሌላ ሰው ይቀጥላል። ማሚቾ ዌልካም። የማሚቾን እንግሊዝኛ እንደሆነ ደስ ብሎ ይናፍቆኛል። በእናትህ ችግር የለውም እኛም እንቀጥላለን። ትላንት አቢብ እድል ስጥህ አንድ ስብናው ጠይቀ ይሄ ነገር እንዴት ነው? ከዚህ ስነ ምግባር ምን ልማር ብለህ ጠይቀው። ቪኪ ቀጣይ ተዘጋጅ። ኦኬ እኔ አንድ ሁሌ ማነሳት እና የሚገርመኝ ከማነሳቸው ውስጥ አንዱ ምንድን ነው ወንድማችን ታይገርን የምጠይቀው የወንድም ብዬ ባልጠራ ሆኔ ፖይንት ለይ ፎከስ ላደርግና ለምን መጀመሪያ ለምሳሌ ወንድምህ ላይ ማጠራኝ ለምንድን ነው? እኔ ሰው አይደለሁም? ቆይ እንደ ልጨርስ፣ ወደ ፖይንታችን ሄድ አልኩህ። ወደ ፖይንት እንገባ ነው እያጸዳው ግባ። አሁን ለምሳሌ ሰው አይደለም ካልክ፣ እንደ ወደ ፖይንታችን ሌላ ሰው ይጠይቀኛል። ምክንያቱም እኔ ሰው መሆኔ ማመን አለብን መጀመሪያ። ወደ ፖይንታችንን ሂድ ሌላ አልኩ። ይህን መና ወንድም፣ እኔ ወንድምህ ካልሆንኩ፣ እንዴት ትጠይቀኛለህ? ወንድምህ ነው ሰል ጠይቀኝ ላይ ይህን አክሴፕት የሚያደርግ ሰው ይጠይቀኝ። ታይገር ሀቢብ ወንድምህ ነው። እኔ ሁላችሁም የሰው ልጅ ናቸው። ወንድምህ ብለህ እንድጠራው ያዛሃል እስልምና። ሀቢብን እንዴት ማለት አልገባኝም። ክርስቲያን የሆነውን ሰው ወንድምህ ብለህ እንድጠራው ያዛሃል እስልምና፣ ማስረጃ ስጠኝ። የሰው ልጅን ሁሉ እኮ እንደ ማበጠሪያ ጸጉር እኩል ነው ብለዋል። ነው ይሁን መሰደር ሰለም ሰው ሰው ነው በቃ። ይኸውልህ አሁን ወንድምህ ብለን እንድጠራው ወንድምህ ብለን እንድጠራው ወገናችን እያሉ ነው እንዳለ ነው የሚጠሩ ወንድምህ ብለን እንድጠራው የሚያዝህን እስልምና ማስረጃ ስጠኝ። ክርስቲያኑ ሰው ወንድምህ ብለን እንድጠራው የሚያዝህን ማስረጃ ስጠኝ። ኦኬ ከሰውነት አንጻር ከሰውነት አንጻር እኛ ወንድማችን እንላለን፣ ችግር የለው በቃ እንደዛ ካል ይጠይቀኝ። እሱን እሱን እኮ ነው ያልኩ ቅድም፣ ለዛ ነው እሱም እንደዛ ይላል ካልተቀበለ ያልኩ ለዛ ነው እሱም አንጻር አይባልም አሁን። ለምሳሌ ወንድም ብለ ስለማጠረው ነው እንጂ እሱ ክርስቲያን ነው እኮ ይወዳሃል። አይወደኝም ወደ እሺ አሁን ለምሳሌ አንድ አካል መቶ እንዲህ ቢልክ፣ አሁን ለምሳሌ ውሃ አምጣልኝ ያለክ፣ ውሃ መጣለት። ከዛም በኋላ ውሃውን ጠጣውና ምን ብሎ ከጠጣው በኋላ ተጉሞ ጠመጠው። ያን የተጉሞ ጠመጠውን ውሃ መልሶ በአንተ እቃ ውስጥ ወይም በዛ ጆክ ውስጥ አደረገና ጠጣው ቢልክ፣ ተጠጣላ? አጠጣ ያ ሰው ማን ነው? አይ ጥያቄ መልስልኝ። አልኳ መጀመሪያ እየመለስኩልህ ከሆነ መጀመሪያ ማለት ነው። ያ ሰው ማን ነው? ያ ሰው ማንነት ምንዴት እንደ ሰውነቱ ይለያያል። ተቀብለ መጠጣ ሰው አለ፣ ማጠጣ ሰው አለ። ኤግዛክትሊ ኦኬ። አሁን ለምሳሌ የመሐመድን ምራቅ የተሞጠመጠውን ባፍ ውስጥ ተጠጣለ? አንተ ሽንታቸውንም ጠጣለሁ ባገኝ። የመሐመድ ሽን ተጠጣለ ባገኝ። ግጥም ነው አድርገው። አሁን ለምሳሌ እውነትን ነው ምክንያቱም የአንድ ቦታ ላይም ደግሞ ምን ይላል? የነብዩ ገረድ የነበረችዋም ሰራተኛ የነበረችዋም ምናለች ቀጥ ቃል በቃል በዛ ቦታ ላይ ሳታውቅ የማህመድ ሽንት ጠጣች። ከዛም በኋላ ሽንቱን ሲያይ ማህመድ የለም የት ነው ያለው ሽንት ምናምን ብሎ ሲጠይቅ ነብያችን ሳላውቅ እኮ ጠጣሁት አላት አለችው፣ እና ያ የጠጣችው ሽንት ከእሳት ቃጠሎ ወይም ከፍርድ ያድንሻል ምናምን ብለዋታል። ለምንድን ነው የነብዩን ሽንት ምጠጧታ? ስለምወዳቸው። አንተ የኢየሱስ ክርስቶስን ሽንት ብታገኝ አጠጣ? ቆይ ቆይ፣ ሌላ ፐርሰን አታክት አትግባ። ዋይ ፐርሰናል ታክ አይደለም። ጥያቄ ጠይቅ ስትባል ጠይቃ አለ እኔ እኮ መለስኩ። ልጠጣለሁ አልኩህ እኮ በቃ እኮ እጠጣለሁ ካልክ፣ ሌላ ቦስታ አትግባ። እኔ ጠይቅኩ። ቆይ ተረጋጋ ብራዘር። ስለምግባር እኔ እየተጻፈውን እያነበብኩልህ ነው። አንተ አታክት። እያረክ ነው። አታክ አይደለም ጠየኩህ። አሁን መለስኩልህ አይደል? ቆይ ደግሞ አንተስ አልኩ እየሱስን ብታይ ጠጣለሁ ወይ? ተረጋጋ፣ እኔ ጥያቄ አልጨረስኩም። ብራዘር፣ ተረጋጋ። ስለዚህ ሽንቱን ትጠጣለህ አይደለ? ጥያቄ ብዙ ካለህ ለምኑ እሱ ቤት አትገባም። ቆይ ይህን መልስልኝ፣ የፕሮቭ አድርግልኝና እኔ ልዘጋው ነው በቃ ሚውት ላደርግ ነው። መለስኩልህ እኮ ስንቴ ነው መልስልህ? እሺ እንትኑስ እዳሪውን ትበላለክ? ሁሉንም እኔ አገኘሁት። ችግር የለብኝም። እዳሪውን ትበላለህ? የመሐመድ ባገኝ በላለሁ። አንተ የኢየሱስን ትበላለህ? ተረጋጋ። የት ነው የምትሄደው? እኔ ጥያቄውን ብሮ ፎከስ አድርግልኝ። የመሐመድን አር ትበላለህ ማለት ነው አንተ? ይቅርታዬን ቃል ስጠቀም ባገኝ እበላለሁ። አመሰግናለሁ። ተመልሶልኛል አንተ እሱ ላይ እንደዚ አይነት ጥያቄ በኋላ ነው የምጠይቀን። አንተ ግን የተጻፈ ማስረጃ ካለ እንደዛ ብለን መጠየቅ ትችላለህ። በፋያል ቡካሪ መቶ ሰማኒያ ስምንት ላይ የተጻፈውን ማስረጃ መሰረት በማድረግ ነው አቢብ የጠየቀው። ኦፈር አረጋቸው መሀመድ ያደረገውን ነገር እየሸቁንም ጠቅሷል እንደዛው። ስለዚህ ይህ ወንድማ የሙስሊም ወንድማችን በልባችን ላይ የታተመው ፍቅሩ ፊዳ ምንሆንለትን መሐመድ አይነ ምድሩንም

በእንግሊዝኛ ካልሆነ አላወራም። ዩዌልካም። እኔ እንደ ነብይ መሀይም ነኝ። ስለዚህ ታደርጋለን ማለት ነው። እንደ ነብይም መሀይም ነኝ። ኢዴት ሌላ ስርዓት ያለው ማስገቡ የራሱን ቋንቋ ማቅ መሀይም ነብይን እየተከተልክ የሆነ ጥያቄ መጠየቅ እፈልጋለሁ። ቆስጠንጢኖስ አንተ ሚስትህን ለሌላ ወንድ ታከፋፍላለህ? ቀርጫ ነች እሷ። አታከፋፍለን፣ ታከፋፍላለህ። አረ በፍጹም እንዴት! አረ በስርዓት እንትን የምትለው ሙስሊሞች ንግግ ውስጥ እሺ፣ አንድ ቁጥር ጻፉ። ሙስሊሞች በስርዓት ማውራት የምትችሉ፣ አረ ብሩክ የሚጽፈውን ተመልከቱ። ጂሰስ ምንድን እግዚኦ እሺ፣ መሐመድ

በቃ ሲመች ትገባለህ። ሌላ ሰው ይግባ። እሺ ከጫጫታው ትንሽ ራቅ ስትል ማይክን ከፍተህ መቀጠል ስላለ፣ ወንድማችን። ሌሎች ሙስሊሞች ካላቸው አንድ ቁጥር ጻፉና እናስገባችሁ። የማማን ጥያቄ እንመልሳለን ምትሉ እሺ፣ አንድ እሺ። አኒ መልሳለሁ። እሺ፣ ያው ገስት ሳስገባ እኔን ትልቅ ተልቁ ላይ ያደርገኛል

አዎ፣ ከጫጫታ እስኪ ትንሽ እራቅ በይው። አዎ፣ አሁንስ አይሻልም? እሺ፣ ብዙ እሺ፣ ትንሽ ይሻላል። አዎ፣ ጥያቄ ነበረኝ፣ ተቀበላለህ? ይህ ጥያቄ ምንድን ነው? ለምሳሌ አንተ ለምሳሌ አንተ ሚስትህን፣ ይሰማሃል? አብዱራህማን፣ ሚስትህን ለጓደኛህ ታከፋፍላለህ? ሚስቶችን ለጓደኛህ ታከፋፍላለህ? አንተ ለምሳሌ ሚስቶችህን ወይ ለመፍታት ፈልገህም ይሁን ምንም ይሆን ለጓደኛ ታከፋፍላችኋለህ? ወይ ያገባቸው ሚስቶች አላከፋፍሉም? ይህንን ያደረገስ ሰው ወይም ደግሞ ይህንን የፈቀደስ ሰው፣ ይሄ ትክክል ነው ብሎ የሚቀበል ሰው ትክክል ነው ብለ እንትን ትለዋለህ ምን አንጻ ከሃይማኖት አንፃር፣ ወይ ዝም በለው ሎጂክ ነው። አንተ ነው እየጠየቅኩ ያለሁት። ለእኔ ከጠየቅሽኝ፣ ኦኬ ለምንድን ነው የማታደርገው? መስፈርት ምክንያት፣ ምክንያቱም ምስቴ ለእኔ ነች፣ ለእኔ ነው። ለምንድን ነው ምስቴ ብያገባት። ስለዚህ ኢቭን ብትፈታት ራሱ ሆነ ሰው አታከፋፍላትም። ልትፈታት ብታስብ እንኳን በሃይማኖት መሰረት ጋብቻን ፈጽማለሁ። በሃይማኖት መሰረት ከተለያየን እንለያያለን እንጂ ለምሳሌ በሳሐል ቡኻሪ 378 ላይ በአብዱራህማን እና በአቡ ሰይድ ቢን አረቢ መካከል ወዳጅነትን ለመፍጠር አብዱራህማን ሚስቶቹን ለአብዱራህማን ሚስቶቹን አከፋፍሏል። ያንኛው ሰውዬ ሚስቶቹን ውሰድ ብሎ አከፋፍሎታል። ይሄን ደግሞ ነብዩ እንትን ብሎታል፣ አጥድቆታል። ነብዩ ምን አለው? ነብዩ ይሄንን የሁለቱን ስምነት ደግሞ አጥድቆታል። እሺ እንትኑን አስተካክል ፕሊዝ። ይገ ምኑ ነው ማስተካከለው? ይግድ አይሰማም። እኛን ከዛ ኮስክ ነው መኪና አጠገቤ ላይ አልፎ ነው። ስለዛ በአብዱራህማን እና በሰዓድ ቢን አልረቢ ረቢ ነው የሚባለው በሁለቱ መካከል ይህንን ነገር ተስማምተው ነቢይ ይህንን ሀሳባቸውን አጽድቆላቸዋል። ይህንን ትክክል ነው ብለህ ትቀበላለህ አንተ? ለምን አላደርግም ማልክ። ነቢዩ ይህንን ነገር ትክክል ነው ብሎ ፈቅዷል። አንተ ለምን አላደርገውም ማልክ። እና እነሱ እኮ ምክንያቱ ምንድን ነው? እነሱ እነሱ ጉዳይ ስለሆነ እኔ ከኔ ጋር ምን ያገናኘዋል? አንተ ማትቀበለውን ነገር አንተ ለእኔ ምሳሌና ሞዴሊ ነው ብለህ የምትለው ነብዬ ይህንን ነገር ሲያደርገው ለአንተ ምሳሌነቱ ምንድን ነው? ለአንተ እኮ ይሄ ነውር ነገር ነው ብለህ እኮ አልቀበለም። እነሱ ከምን አንፃር እንዳረጉ ከምን አንጻር እንዳረጉ ደግሞ የማምስት ነች የማምስት ነች። አሁን የማምስት ወደ ማን ቀየሩ ሰው አንጻር ያደረጉት ነገር ፍርድ ያደረጉበት ነገር ከኔ ጋር አተገነገኘ። እኔ አልተፈጠረብኝም በኔ ቦታ። አንተ ይሄ ነገር ነውር ነው ብለ አንተ ምሳሌ እና ሞዴሌ ለእኔ አርያይ ነው የምትለው ነብዬ ይህንን ነገር ትክክል ነው ብሎ ፈቅዶታል። ሶ አንተ ትክክል ነው ተብሎ የተፈቀደ ነገር በአንተ ዘንድ መጥፎ ነገር ከሆነ ያ ሰው ለአንተ ምሳሌ ሊሆን ወይም ደግሞ አርያክ ሊሆን አይችልም ማለት ነው። እሱ የኔ አራያ ናቸው። ስለዚህ ካዲ አንተ ማታደርገውን ነገር እያደረጉ እና አንቺ አሁን ሃይማኖቴን ትክክል ያስብልኛል ብለሽ ነው ብታወሩ፣ ይሄን ጥያቄሽ መልስ የለህም። እኔ አላረግም አልኩሽ፣ በቃ በራሴ በኩል ተጠያቅሽ። ስለዚህ ነብዩ ለአንተ ምሳሌ አይደሉም ማለት ነው። አንተ ጋር ነውር የሆነ ነገር ነብዩ ካደረጉት አንተ ጋር ፀያፍ የሆነ ነገር ፀያፍ የሆነ ነገር እሺ፣ ይሄን አዲስ የጠቀሽው ይዘሽን ነይና እኛ አሳቶች ናችን ይመልሱልህ፣ አብራርቶ በደንብ አብራቶ ይበሉ ስልሽ አለ ማን ተቀበለሽ? አቅ ተበለሽ። አንተ የማትመልስ ከሆነ ለምን ገባ? ልጠይቅሽ ስለ ክርስትና ክርስትና ማወቅ ፈልጌ ዛሬ የምንጠየቅበት ጠየቅበት ቀና ይላም፣ በቃ ቦታ ልቀቅና ሌላ ሙስሊም የሚመልስ ሙስሊም ይግባ። ሙስሊም ማንንም አይገባ። ምክንያቱም የራሱ ቤት ግበጣሽ ጠይቅ። የማትመልስ ከሆነ ታብታብ አድርግልን ብሮ እስኪ እሱ ስንጠይቀው ምን አለ? አይ አላደርገውም ማለት ነው ማታ አደርገው ከሆነ ነብይ ይህን ነገር በትክክል ፈቅዷል። በአብዱራህማን እና በሰዓድ ቢን አልረቢ ወንድማማቾች መካከል ሰዓድ ምን አለው እኔ